ከኔ ነው የመጣሱ። እሱም ከደገና ወረዳ ወራ የሚባል ሰፈር አንድ ቀበሌ ናቸው። አዎ አንድ ሰፈር ነው። ስትመጣ ብሎ ነው የመጣቸው። እሱ ከኔ ትንሽ በኋላ ነው የመጣው። ምን አልቆይቷል? እዛ ቤት ውስጥ ወደ ሁለት ወር፣ ሁለት ወር አዎ። እዛ ሞት ነበረ እዛ ቤት ውስጥ በነበረበት። አዎ እዛ ቤት ማሞ ነበረ እዛ በነበረበት ጊዜ ሆስፒታል ተወስዶ ነበረ እሱ። አዎ እዛ ቤት ሁለት ሶስት ቀን እንደሆነ ከታማ በኋላ አንድ ልጅ ሲሞት ከዛ ልጅ ስሞት ከዛ እሱን አይቶ እሱን ማኪን ቤት ወሰደ ደረጃ እዛ ቤት ውስጥ የነበረው የነበራችሁበት ግዜ የሞተው ልጅ፣ እሱ የሞተው ልጅ ያገሩ ወዳድ ያ ወደ ቦናሻ የሚባልበት ቦታ ነው። አማን እርጉዶ የኛው ታሞ ሆስፒታል ቆይቶ ምናል ምናል ከቆየ በኋላ ነው ወደ ቤት የተመለሰው። ማን የአሁን ሆስፒታል ያረፈው ደረጀ ቤት አልተመለሰም። ይዛም ነው ያረፈ ነው። በፊት በፊት እዛ ቤት የነበራችሁበት ጊዜ ማለት ነው። ዶርሙ ላይ በነበራችሁበት ጊዜ ዶርም ላይ ወደ ሁለት ወር እንትን ከኛ ጋር ቆይተው ከዛ በኋላ ነው እንትን የታመመ ከታመመ ሆስፒታል ተወስዶ ወደ ዶርም ነው የመለሱት ሰዎቹ። ከዛ አኪም ቤት ወሰዱ። ከአኪም ቤት ደሞ እንጂ ወደ ዶርሙ ማመጣ ከዛ ፖሊስ መጥቶ ያዘ። ተመሳሳይ ቀን አዎ።